ወር ውስጥ የተደበቁ አጋንንቶች ይወጋሉ። አሁን ምታ ምታ ምታ፣ ይሄን ወራ አስለቀቀው፣ ጃፋ ፍረድበት፣ አሁን ፍረድበት፣ ፍረድ ዚዮር ላይ

ግቦትን የምትጠቀሙ መናፍሶች አሁን የተዋረዳችሁ፣ ወደ እናንተ ቤተሰብ የሚላክ ወደ ቢዝነሳችሁ የሚላክ በዚህ ወር እግሩን ማምጣት የለመደ አሁን በኢየሱስም የተወጋ ይሆን፣ የተወጋ ይሆን። አጨንጋፊው መንፈስ ይመታ፣ ሊያዋርዳችሁ የወጣ ይመታ። ሞት ይዞ የተጠጋችሁ አሁን ይወጋ በተለያየ ስም የምትጠሩ ተጨንቃችሁ አላችሁ፣ ግብር የለመዳችሁ ነውጣ፣ ግንቦትን የለመድክ፣ ልትገለው ልትገለው፣ እኔ ስንት ትጫወታበታለህ? ወይኔ በእግሩን የገባኸው

85 ሺህ አይደለም፣ 85 ሚሊዮን አሰርተው የደገሙባችሁ ቀድማችሁ ያብዳሉ። በኢየሱስ ማዛል ውጣ፣ ውጣ። ከእግሩ ጀምሮ ድግምትን አፈረስኩት፣ አፈረስኩት፣ ሶስቴ አንድ የመጨረሻህን ሂድ። በኢየሱስ ጌታ ህዝቤ ሲወጣ የሚረግጠው ወሬ አለ ብሎኛል። ማነ እንደዚሁ የእናንተን ነገር እየለቀቁ ነው። አንቺ እዚህ ቁጭ ብለሻል። ልዘዝ ቤተሰባች ውስጥ ያለው ለቆ ይወጣል፣ ለቆ ይሄዳል። ስራህን አፍርሸዋል። በናዝሬቱ ጌታ በኢየሱስ ክርስቶስ ስም በእሷ ላይ የተሰራውን መሳሪያ ሁሉ አፈረሰ፣ በክርስቶስ ኢየሱስ ስም በእግሯ በእጇ በሰውነቷ ላይ የተሰራው መተትና ድግምት ያሰረውን፣ እድሜዋን ሁሉ የበላውት እባብ አሁን በኃይለኛ ድምፅ ጮኸ እንድትወጣ ከውስጧ አዛለሁ። በኃይለኛ ድምፅ ሂድ በኢየሱስ ዘመኑን ያሰርክ እድሜውን ያሰርክ፣ አቤት ጌታ ዛሬ 11 ነው አይደል? 19 ቀን አለ ይሄ ወር የማገለግለው ጌታ፣ ምስክሬን ትጨምራላችሁ። አሜን፣ በኢየሱስ ስም ይፈረሰው። አሜን፣ በኢየሱስ ስም አስጃሉ። አፈረስኩ ስራህኑ በእጆቹ በእግሩ ላይ የተሰራውን ድግምትና መተት አስማቱን ይወላችሁ። በስህተትም ደክማችሁም በጌታም ሳትሆኑ አሁንም ጠንቋይ ቤት ሄዳችሁ የሆነ ነገር ተከትሏችሁ የመጣችሁ ዛሬ ይፋታችኋል። ተናገራ ምን ልታረገው፣ አትለቀው፣ ልትገለው፣ እሺ ጌታ በላቸው ይለኛል። እድሜያችሁን ሳትጨርሱ ማናችሁም አትሞቱ። የሆነ ሰይጣን ያሰመረላችሁ መስመር አለፋችሁት፣ የድግምቱን አለፋችሁት የመተቱን አለፋችሁት። በናዝሬቱ ጌታ በኢየሱስ አንተ የሞት መንፈስ እድሜ ልኩን የተከተልከው ነገሩን ስታጨነግፍ ኖርከው፣ አንተ የሞት መንፈስ አሁን ሶስት ጊዜ በኃይል ጩኸ ለቃው ሂድ። አን ሁለት የመጨረሻ፣ ሂድ በኢየሱስ እሷ ላይ የተሰራውን መሳሪያ የሚያፈርስ ድግምቱን መተቱን አንተ፣ በፋሚሊ በዘርሀረብ ውስጥ ያለ ዛር መንፈስ፣ ሰዓት አስቀምጥኩ። ድግምትም አለው እ ድግምትም አለው። ልገላት እኮ ትቼ ነበር። ባለፈውም ወንድሟን እኮ አስመለጥካት እኮ። ተራ በተራ ነው። አይ እኔ ጌታ፣ ፍራሴ ቀድማ መታ ነበር። የዛሬ ሁለት ዓመት አካባቢ ዳነ

እግሯ አሁን እዚህ ጋብጠ ሆጥቁቁር ብሏል። እያበጠ ምናምን ስቃነ የምታየው አሁን ስራን አፍርሻዋል። ማስመለትዳንዱ ዲወጠ ድያንትን እያልፋ ነበር መንገድ አስጠፍቼባት እየጠየቀች ስራን አፈረስኩት። ግንቦት ላይ ትቃወማለች፣ የሴጣን እያለጅ ትቃወማለች። አንተ ክፉ አሁን የባህል ዳይ እግሯን ጤናዋን፣ ሆዷን በኢየሱስ ክርስቶስ ልቀቅና፣ ሶስት ጩ ነውጠ ሶስት ያዝያሉ። የመጨረሻ አለ ልክ እንደዚህ ከቤታችሁ ለቆ ሄደ፣ አለቀ። ለምን ለምን ተወዳታለህ? ምን ታረጋታለህ? አንተ ስለምትወዳት ታሰቃያታለ? ስራችሁ ነው። እድሜዋን ዘመኗን ያስ አውሬ አለቅም? አትለቃት? እሳቱን ትችለዋለ? እሳቱን አንተ ምን እንድታይ ነው የምትፈልገው? አንተ የምትፈልገው ምን እንድታይ ነው? እችን ብላቴና በጌታ በኢየሱስም አዝሃለሁ። ሶስት ጊዜ ጮኋል። ሁሉንም ለቀ። እንዳው አንድ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 በአሜሪካ ሀገር ለምትገኙ ቅዱሳን እስክሪኑ ላይ በምትመለከቱት በዜላ አካውንት እንዲሁም ከታች ኮሜንት ላይ በምናስቀምጠው ምንም አካውንቶቻችን ስጦታችሁን መስጠት ትችላላችሁ። በጸሎት ቤቴ ደስ አሰኛችኋለሁ በሚል የእግዚአብሔር ቃል